ጌዋለሽና የኔንድ ምግባር እንደሌለ በግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል ርዕስ ግዛንአለም ያሳዝንም ወይ በግዕዝ ስም ቅምቃጭ ግዕዝ ማሳያ ነው። ሶስት አካላት ጥያቄ ከኤች አይ ቪ ል እኔ በኤች አይ ቪ ተጠቃሚ ነበርን ነበር። እዚህ እንደመጣ ስዋ ስገባ መዳን ተወጥዬ ነው የገባሁት። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም ለዛ ለዛ እኮ ብስምላ የምንለውን ወይም አሰላም አሌይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ፣ ግን አንዳንድ ቀን በጠዋት የምትቸኩልበት ነገር ይኖርና የምንነጻው ደግሞ ማረድ ብለን እንሳ ገብተን ስጋውን ደግሞ ስንቀበል ነው። ሰው መስለን እየዋን እንዳውሬ ስንባክል የሚያድረውን ሕሊናችን ማን ይመልስ? እመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ማብራሪያዎቹን አሁን የምናሳይ ይሆናል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሰዘሮች በሙሉ ባላችሁበት በዓለም ዳርቻ እንደየሳት አቆጣጠራችሁ ሰላምታ ደረሳችሁ የክርስቶስ ሰላም ይብዛላችሁ እያልኩ ዛሬም ወደ እናንተ ብቅ ስል ውድ ቤተሰቦቼ አጠራጠር ያሉ ወቅታዊ ቪዲዮዎች ነው የጀላችሁ የመጣሁት። ቪዲዮ ላይክ በማድረግ ጀምሩ። አዳዲስ የሆናችሁ ሰብስክራይብ አድርጎ ቪዲዮንም ሼር በማድረግ ለሌሎች ተደራሽ አድርጉትና ብዙዎች ማንነታቸውን ኢትዮጵያዊነታቸውን የረሱ ወገኖቻችንን እናስታውሳቸው እያልኩ አሳስባችኋለሁ። ግዕዝ ትምህርትን በተመለከተ ሙስሊም ወገኖቻችን የሰጡትን ምላሽ ነው ማለት ነው። ሁላችሁም እየገባችሁ፣ ቪዲዮ አጭር ነው፣ እስከ መጨረሻው አዳምጡት፣ ታተርፉበት አላችሁ። ስለዚህ እነዚህ ወገኖቻችን ደግሞ እውነት ኢትዮጵያዊነታቸውን ያረሱ በኢትዮጵያዊነታቸው ብቻ የሚመኩና በኢትዮጵያዊነታቸው ብቻ የጸዳ ሀሳብ ያላቸው ወገኖቻችን ልናበረታታ ይገባል እና ሁላችንም ቪዲዮን ሼር እያደረግን ለሌሎች ተደራሽን አድርገው። ወደ ቪዲዮ ሚድ ቪክ ልጄም እኔም ኤች አይ ቪ ተጠቃሚ ነበርን። እዚህ እንደመጣ ስዋይ ስገባ መድኃኒቷ ትዬ ነው የገባሁት። ለልጄም አላስወሰድኳትም። በህልምም በምንም ተገለጨችልኝ። እኔ ሙሉ ለሙሉ እሳት ነበረ ውስጤ ዛሬ በሳት በሳት ሳይሆን በበረከት ሞልታ ቤቴም በበረከት ሞልቶ እኔም ልጄም በጠና ተሞልተን ይሁን። በፊት ለፊታችሁ ተቆሜ እገኛለሁ። እመቤቴ ሙሉ ለሙሉ እምራኛለኝ ተፈውሻለሁ። ለኔ የደረሰችልኝ እመቤቴ ለእናንተ ብትድረስላችሁ። እኔ በካንሰር ታምሜ ኬሞ እየወሰድኩ ነበረ። አሁን ኬሞ ሳልጨርስ መጥቼ እዚህ ጸበል ተጠመኩኝ። ሄድኩኝ ቸካባ አድርጉ ሲላቸው አይ ሳይክሉ ሳያልቅ አናደርግም አሉኝ። እንደገና እሱን ወስጀ ተመልሸ መጣሁኝ። ሰባት ቀን ተጠምቄ ሄድኩኝ ቸካፕ ተደረግኩኝ። ቸካፑ ነፃ ነው ተባልኩኝ። አሁንም አሁን ጸበል እየተጠመኩ ነው። እግዚአብሔር የተመሰገነ ይሁን። ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ? በግስም ቅምጥቃች ግልጽ ማሳያ ነው ይህ የእናንተ ውድቃት፣ ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅግ ግልፍ ተረት ለትውልድ የዛገው በዚህ ዘመን ዘቅጦ ወር ደረፈው የተንቆላለቃ የሴሮ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገናርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችህ ድሩስ መች መቻል አብሮ ለመኗናር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመ ሰላም የምትናፍቁ በሙሉ ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዱዊት ሪፖስት በማድረግ ለብዙሀኑ እንድታደርሱልኝ በትሕትና እጠይቃለሁ። በምስሉ ላይ የምትመለከቷት ይህቺ ልጅ ሰሞኑን የኢትዮጵያ ሀብት ኩራት የሆነውን ጥንታዊውን የግዕዝ ቋንቋ በተጨማሪም የቤተ ክርስቲያን ካህናት፣ ቀሳውስትና ዘማሪያንን ባልተገባ ክፉ በሆነ ቃል ስትናገር አድምጠናታል። በዚህም ብዙዎቻችን አዝነናል። እውነት ለመናገር የዚች ልጅ አይምሮ ይህንን ክፋት አፍልቋል ብሎ ለማመን ይከብዳል። ከጀርባዋ የሀገርን ሰላም የማይፈልጉ የኢትዮጵያ ጠላቶች እንዳሉ እናምናለን። ስለዚህ ይህች ልጅ የምትማርበት ትምህርት ቤት ያሉ መምህራን፣ ወላጆቿ፣ በአቅራቢያ ያሉ ሰዎች በሙሉ ጥብቅ ምርመራ ተደርጎባቸው ይህንን ክፋት እንድታስረጭ ያደረጉ ግለሰቦች ለፍርድ እንዲቀርቡ መንግስትን እንጠይቃለን። በመጨረሻም የቤተ ክርስቲያን አባቶች፣ በእስልምናም በኩል ያሉ ሽማግሌዎች የዚህች ልጅ ግብር ወጥተው ሊያወግዙ ይገባል። ይህቺ ልጅ የተናገረችው ነገር በቀላይ ሊታይ አይገባም። ነገ የብዙ ኢትዮጵያውያንን ሰላም የሚያደፈርስ ነው። ስለዚህ ሁላችንም ይህ ነገር ተሸፍኖ እንዳያልፍ ድምፅ እንድንሆን በትህትና እጠይቃለሁ። ለሶስት አካላት ጥያቄ አለኝ። ሙስሊሞች ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ነቢዩ ሙሐመድ ድግምት ተሰርቶበት ከሚስቱ ጋር ሰ አደርግ ብቻውን ሆኖ ያደረገ ይመስል የነበረው በግዕዝኛ ነበር ድግምት የተሰራበት? ለምን ታዲያ አረብኛን ትማሩታላችሁ? ለምን ታዲያ አረብኛን ታጠኑታላችሁ? በአረብኛ እኮ እናንተ አይደላችሁም የእናንተ ነቢይ እንኳን ድግም ተሰርቶበት ነበር። ስለዚህ ለምን አረብኛ ትማራላችሁ? ሲቀጥል በዚህ በሃያ አንደኛው ክፍለ ዘመን እየኖራችሁ የአንድን ቋንቋ ቋንቋነት እንዴት መርዳት ከብዳችሁ? የትኛውም ቋንቋ ውስጥ ክፋት፣ ተንኮል አለ። የትኛውም ቋንቋ ደግሞ መግባቢያ ብቻና ብቻ ነው። በጣም ብዙ ጥሩ ታሪኮች ይኖሩታል። በጣም ብዙ መጥፎ ታሪኮች ይኖሩታል። የትኛውም ቋንቋ ከእንደዚህ አይነት ነገሮች የጸዳ የለም። ይህንን በዚህ በአንደኛው ክፍለ ዘመን እየኖራችሁ እንዴት ነው መረዳት ያቃታችሁ? ወይስ ወይስ ይህ ቋንቋ የተጠበቀው በክርስትና ስለሆነ፣ በግልጽ እዚህ ግጥም ላይ እንዳሳያችሁት ለቤተ ክርስቲያን ያላችሁን ጥላቻ ነው በግጥም መልኩ ያስተላለፋችሁት ማለት ነው። ሁለተኛው ጥያቄ ለህግ ባለሙያዎች ነው። ይሄ ነገር ዝም ተብሎ ነው ወይ የሚታለፈው? ይህ ትምህርት ቤት እንግዲህ የህፃናት ትምህርት ቤት መመረቂያ ላይ ነው ይህ ነገር የቀረበው እና ይህ ትምህርት ቤት ሊታገድ ሊዘጋ አይገባም ሊከሰስ ሊጠየቅ አይገባም ወይ? የዚች ህፃን ልጅ አስተማሪዎች፣ የዚች ህፃን ልጅ ወላጆች ሊጠየቁ አይገባም ወይ? እነዚህ አይነት ጥላቻን ለህፃናት እየዘሩ መርዛማ ሀሳብን ህፃናት ገና በልጅነታቸው ይዘው እንዲያድጉ የሚያደርገ ይህ ትምህርት ቤት እንዴት ነው ሊጠየቅ የማይገባው? እነዚህ ህፃናት በዚህ መልኩ አድገው ነገ እንዴት ነው ለሀገር የሚጠቅሙ ህፃናት የሚሆኑት? የቋንቋ ምንነት አሁን ይህች ህጻን ተረድታ ነው እንዲህ እየተናገረች ያለችው? የቄስን ምንነት አውቃ የቤተክርስቲያንን ማንነት አውቃ ነው ቀሲ ዘማሪ እንደዚህ ያሉሚና ኢን ግጥሙ ላይ የሽብር ንግግር ውላ አለው ለትግል እየተዘጋጁ እንደሆነ እንኳን ትናገራለች፣ ይቺ ህፃን ልጅ ማለት ነው። ይቺን ህፃን ልጅ አንድ አመት አድርገው በዚህ ህፃን ልጅ በኩል ሀሳባቸውን ያስተላለፉ ሰዎች ሊጠየቁ አይገባም? ከህግ አንጻር እንዴት ነው የሚታዩት? ይህንን ነገር የህግ ባለሙያዎች የሆነ ነገር እንድትሉን እንፈልጋለን። ሶስተኛ ላይ ደግሞ ልጠይቅ የምፈልገው የእኛን ቤተክርስቲያን አባቶች ነው። አባቶቻችን፣ ይህ ምናልባት ይህ ቪዲዮ ከደረሳችሁ ዛሬ ይህንንም አይታችሁ ዝምነው የሚባለው ስለዚህ ነገር ምንም አትሉም ወይ ለምንድን ነው እስካሁን ድረስ ከእናንተ ምንም እየሰማን ያልሆነው? ቢያንስ ቢያንስ በቤተ ክህነት ደረጃ እንኳን ምንም ባልሰማ፣ በሀገረ ስብከቱ ሊቀጳጳስ መግለጫ ሊሰጥ ይገባል። ስለዚህ ጉዳይ ትምህርት ቤቱ ሊጠይቅ ይገባል። ወላጆቿን ሊጠይቅ ይገባል። የዚችን ህፃን አስተማሪዎች ሊጠይቅ ይገባል ሀገረ ስብከቱ። እንዴት ነው ይህ ትምህርት ቤት ዝም የሚባለው? እንዴት ነው ይህንን ለጥፋት በዚች ህፃን በኩል ያስተላለፉ ሰዎች ሊጠየቁ የማይገባው? አባቶቻችን ለምንድን ነው ዝም ያላቸው? በእውነት ወንድሞቻችን እና አባቶቻችን ሙስሊሞች የህይወትን ቃል ያሰማችሁ ነው የምለው እኔ በበኩሌ። እና በጣም ደስ የሚል ኢትዮጵያዊነትን የሚሸት ኢትዮጵያዊነት ለዛ ኢትዮጵያዊነትን የሚገልጽ ማንነት ነው ያየንባቸው። እና በቃ ይሄ ነው መሆን ያለበት፣ ይሄንን ነው ማስተላለፍ ያለብን ለትውልድ። እንግዲህ አስቡት ደግሞ በዚህ ተቃራኒ መጥፎ ሀሳብ ያለው ዜጋችን ለነዚህ ለህፃናቶች እነሱ ራሳቸው ስለማያምኑበት ውሸትም እንደሆነ ስለሚያውቁት አፍረው ለመናገር በግጥም መልክ ጽፎ ለህፃናቶች አቅርቡ ብሎ በአንድ ተቋም ላይ የዜናሉ አደባባይ ልጆችን እንትን የማለት ነገር ምን አመጣው? እውነት ልጅች ልጃ ምን ታውቃለች? ምንም የምታውቀው ነገር የለምና ከጽፎ የተሰጣትን ልጆች ማለት የተጻፈላቸውን የሚያነቡ ናቸው። ንጹህ ወረቀት ናቸው። በቃ ሲጽፉባቸው የማይለቁ ቀለም የሚይዙ ናቸውና ባካችሁ ትውልዶችን አንበክል። እውነት ለመናገር ኢትዮጵያዊነትን በዚህ ልክ አናጥፈው፣ ሃይማኖትን ከሃይማኖት በዚህ ልክ ጥላቻ አናሳድርበት እላለሁ እኔም በበኩሌና። በጣም ነው የሚያሳዝን ነው የእምር በጣም ይሄ ማለት በቃ ለሀገር ሉዓላዊነት በጭራሽ በጭራሽ ተስፋ የማይሰጥና በራሱ ተስፋ የቆረጠ ዜጋችን ነው ማለት ነው። ማንኛውም እምነት ያለው ሰው ይሁን በኦርቶዶክስም በሙስሊምም በፕሮቴስታንቱም ስንሄድ እንደዚህ አይነት ሰዎች ናቸው እየበከሉ ያሉት። እና የእውነት ብዙዎቹን ሊያስነቅፍ አይችልም። ይሄ ጥቂቶችን የሚወክል ነው እንጂ በጣም ብዙዎቹ እንደዚህ ንጹህና ጽድት ያለ ኢትዮጵያዊነትን የሚገልጽ ሀሳብ ያላቸው ናቸው። እና ከባድ ነው ግጥሙ፣ በጣም የሚከብድ መልእክት ያለው ነው። እና እንግዲህ ልጆችን በዚህ ልክ ማነጽ እና ማስተማር ማለት በጣም የሚያስጠላና አጸያፊ ድርጊት ነው እና እኔ እንጃ እግዚአብሔር ልቦና አይስጥልን። እውነት እንግዲህ የሚጨምረው ነገር የለኝም። ወንድሞቻችን ብለዋል። ይሄ አይነትን ድርጊት የሚፈጽም አካል በሕግ ተጠይቆ መፍትሄ ማግኘት እንዳለበት ነው እንጂ እንዲህ ዝም ብሎ ሊታለፍ የሚገባው ነገር አይደለም። ይህም ደግሞ በአብዛኛው በቃ በቋንቋው መሰጠት አለመሰጠት ብቻ ወይም በመማር ባለመማራቸው ብቻ ሳይሆን የሌላውን ተቋም ወይም ደግሞ የኛን ኦርቶዶክስ እምነትን በመንካት ብዙ የተናገሩት ነገር አለ ይሄ ነገር ለምንድን ነው ይሄ ያስፈለገበት ምክንያት ለምንድን ነው ይሄ ትክክለኛ ምን ያህል ጥላቻ እንዳለ ያሳያል እና ኢቨን ቋንቋውን ብቻ ሳይሆን በቃ እምነቱ ላይ ያለው ትኩረት ምን ያህል መግለጫ ይሰጣል እና እግዚአብሔር አምላክ እንደዚህ አይነት መጥፎ ሀሳብ ያደረበት ሰይጣናዊ ሀሳብ ካደረበት ሰው እግዚአብሔር ይጠብቀን ነው የምለው እኔ በእውነት ምክንያቱም ትውልዱን ይጠብቅ። በቃ በጣም ትውልዱን ውስጥ ለውስጥ እየበከሉ ያሉ ናቸው እና እግዚአብሔር አምላክ ይጠብቅ። በተቻለው ደግሞ እኛም በምናየውና በምንሰማው አጋጣሚ ለምንድን ነው የማናጋልጠው? ለምንድን ነው ለህግ የማናወጣው? እንዲህ አይነት ነገር አሸፋፍንና አለባብስን ለምንድን ነው የምናልፈው? ነገ ኩ የኛው ልጆች ናቸው ተጎጅ የሚሆኑት። ነገ ኩ ኢትዮጵያን፣ ሙስሊም ከሙስሊም ሙስሊም ከክርስቲያን ክርስቲያን ከፕሮቴስታንት ተሳስቦ በሚኖርበት ሀገር ላይ እንደዛ አይነት ድርጊት ሲፈጠር አስባችሁታል? በጣም ነው። ትውልዶች ደግሞ ልጆች ደግሞ የጻፉባቸውን ነው የሚይዙት፣ እና እያደገ ሲሄድ ምን አይነት ትውልድ ምን አይነት ዜጋ እንደምናፈራ ይሄ መገመት አይከብድም ማለት ነው። እና እነዚህ ሕፃናቶች ምንም በማያውቁት ነገር እንደዚህ አይነት ጥላቻ በመዝራት እንደዚህ ለእምነቱም ጥላቻ ማሳደር፣ ቋንቋውንም ደግሞ የእምነቱ እንደሆነ መንገር ማለት እውነት ለመናገር በጣም በጣም አሳፋሪና አጸያፊ ነው ማለት ነው እና ግን እንግዲህ እንደ ይህስ ቋንቋ እንግዲህ የመጀመሪያው የኢትዮጵያ ቋንቋ ነው ሲቀጥል ኦርቶዶክስ እምነት ወደ ኢትዮጵያ ቀድማ እንደመግባቷ መጠን ግዕዝም አብሮ ነው አይደለም ስለዚህ ኢትዮጵያ ኦርቶዶክስ እምነታችን ልትመሰገን ነው እንጂ የሚገባት በዚህ ልክም ዝቅ ዝቅ ልትደረግ እና በዚህ ልክም ጥላቻ ሊፈጸምባት አይገባም ምክንያቱም ይህንን ቋንቋ ጠብቃና አስጠብቃ ነው እንጂ ያኖረችው ምን ያጠፋችው ነገር አለ በዚህ ልክኛ ራስ ወዳድ መሆን በዚህ ልክ እኛ ብቻ እንኖር፣ በቃ ሀገር የኛ ትሁን እምነት የኛ ትሁን የሚባል አሳብ ያለው ዜጋ ግን የምንም የትም አይደረስም። በቃ ለሌላው ጠርና ጠር መሆን ነው እንጂ የትም አይደረስም ና በጣም ነው የሚያሳይ መዝሙረ ዳዊት እኮ ጠዋትና ማታ መጸለይ ትፈልጋላችሁ። ግን አንዳንድ ቀን በጠዋት የምትቸኩሉበት ነገር ይኖርና መዝሙረ ዳዊት ልጸልይ ብላችሁ ስታስቡ አይ መዝሙረ ዳዊት እስከምጨርስማ ይረፍድብኛል ብላችሁ ሳጸልዩ ትወጣላችሁ። ማታም እንደዚሁ ድክም ምብሏችሁ ትገቡና አይ ዛሬም አልችልም ብላችሁ ሳጸልዩ ታራላችሁ ማለት ነው። እኔ ወንድማችሁ ደግሞ ይሄ ችግራችሁ ስለሚገባኝ በፍትሐ ነገሥት ጠዋትና ማታ እንድንጸልያቸው የታዘዙትን አጫጭር ሁለት መዝሙሮች ይዤላችሁ መጣሁ። ይህ ቪዲዮ ብዙዎች ስለሚፈልጉት ሸር ኮፒ ሊንክ አደርጉልኝ እሺ። በነገራችን ላይ የምነግራችሁ በፍትሐ ነገሥት የታዘዘውን ነው እንጂ እኔ ከራሴ ከየት አመጣለሁ? በፍትሐ ነግሥት ላይ የታዘዝነው እንግል እንገራችሁ ጠዋት እንድንጸልይ የታዘዝ ነው መዝሙር መዝሙር ስልሳ ሁለት አምላኬ አምላኬ ገይ ሳቤከ አቤቱ አምላኬ ወደ አንተ ገሰግሳለሁ የሚለው በውስጡ ምን የሚል ቃል አለ መሰላችሁ? በጽባህ አነብ ብለከ እስመኮን ከኒረዳ እየ በጠዋት እነጋገርሃለሁ አናግርሃለሁ ለምን እረዳቴንህና ይላል። ስለዚህ ይሄንን ጸልየን መውጣት እንችላለን ማለት ነው። ማታ ደግሞ እንድንጸልይ የታዘዝነው መዝሙር መቶ አርባን ነው፣ አቤቱ ወዳንተ ጮህው ስማኝ የሚለው ማለት ነው። እግዚኦ ጸራይኩ አቤከ በውስጡ ምን የሚል ቃል አለ መሰላችሁ? ላንብላችሁ። እስመ አቤከ እግዚኦ አይንቴ ብከ ተወከልኩ ኢታውፃ አለ ነፍሴ። አቤቱ አይኖቼ ወዳንተ ናቸውና ባንተ ታመንኩ ነፍሴን አታውጣት ይላል። ምን ማለት መሰላችሁ ስንተኛ አይናችን እንከድናለን እና እንዲህ ብለን እንተኛለን ማለት ነው። አቤቱ አምላኬ ሆይ አይኔን የምከድነው ነው በአንተ ስለታመንኩ ነውና፣ በዚያው ነፍሴ እንዳትወጣ ርዳኝ፣ በዚያው እንዳልሞት ርዳኝ ማለት ነው። ስለዚህ እነዚህን ሁለት መዝሙረ ዳዊቶች ጠዋትና ማታ እንድንጸልይ በፍትሐ ነገሥ ታዘናል ማለት ነው። እመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ማብራሪያዎቹን አሁን የምናሳይ ይሆናል። ሰላም፣ የተወደዳችሁ ኦርቶዶክሳውያን፣ እንግዲህ እንደምትመለከቱት እመቤታችን ከውስጥ ቀይ ቀሚስ ከውጭ ደግሞ ሰማያዊ ካባ ለብሳለች። ይህ ሚስጥሩ ምንድን ነው ቢሉ ከውስጥ ቀይ ቀሚስ መልበሷ እሳተ መለኮትን በማህፀኗ ውስጥ መያዟን የሚያሳይ ሲሆን ከውጭ ደግሞ ሰማያዊ ካባ መልበሷ በምድር ላይ ያለች ሁለተኛ ሰማይ ተብላ መገለጿ ነው። ይህም ጌታችን በማይ ጸና ሲያደርግ እሷ ሰማያዊ መሆኗን ለማሳየት ነው። ከዛ ባለፈ መሬታችን ቅድስት ድንግል ማርያም አክሊል አድርጋለች። ይህም የሰማይን የምድርን ንግስት ስለሆነች ነው። ክርስቶስ ግን አክሊል አያደርግም። ለምን? እርሱ የባህሪ አምላክ የባህሪ ንጉስ ስለሆነ ንግስና አምላክነትም የባህሪ ነውና እርሱ አክሊል ያደርጋል እንጂ ለእርሱ አክሊል ይደረግለትም ማለት ነው። ለዛ ጌታችን አክሊል አያደርግም ማለት ነው። ከዛ ባለፈ ጌታችን መጽሐፍ ይዟል፣ ጣቶቹን ደግሞ ሁለት አድርጓል። ይህም ብሉይ ኪዳንና አዲስ ኪዳንን ያዛመድኩት ወይም መካከለኛ ሁኜ ያያዝኩት እኔ ነኝ ሲል ነው። አንድም ሁለት ልደታት አለኝ ከአብ ያለ እናቴ ቅድመ ዓለም መወለዴን ከድንግል ማርያም ደግሞ ድኅረ ዓለም ያለ አባት መወለዴን ብሎ ሲያሳየን ጣቶቹን ሁለት አድርጓል ማለት ነው። ከዛ ባለፈ እንግዲህ መቤታችን ሶስት ኮከብ አላት። ሁለት ትከሻዎቿ ላይ አንድ ክርሶች ሸፍኖታል እና ግንባሯ ላይ ሶስቱ ኮከቦች ምሳሌያቸው መቤታችን በስጋም በነፍስን በህሊና ንጹሕ መሆኗን የሚያስረዳ ነው ማለት ነው። ስለዚህ እንደ አጠቃላይ የመቤታችን የቅድስት ድንግል ማርያም ምስለ ፍቁር ወልዳ ስዕል ሚስጥሩ ይህንን ይመስላል። ሌላው ምናልባት እመቤታችን አንገቷን ወደ ግራ ዘንበል አድርጋለች። ለምን ቢሉ ቅዱስ ሉቃስ እመቤታችንን በሳለበት ጊዜ አክስቷ ኤልሳቤጥ አርፋለች ተብላ ተነግሯት ነበርና አዝና ቆዝማ ዘንበል ብላ ባለችበት ጊዜ የሳላት ነው ብለው አበው ያስተምሩናል ማለት ነው። ከእመቤታችን ከቅድስት ድንግል ማርያም ከምልጃዋ ከጣሟ ከፍቅሯ ይደረብን። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ሥጋውን ደግሞ ስንቀበል ነው። ሰው መስለን እየዋል እንደ አውሬ ስንማክል የሚያድረውን ሕሊናችን ማን ይመልሰው? ሰላም የሌለውን እንባችን ማን ይመልሰው? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኒዓለም ብቻ፣ የሚያስተካክልን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን። መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኔ ዓለም ነው። የምንነጻው ደግሞ ማረድ ብለን እንሳገብተን ሥጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምሕረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሀሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው። አባቶቻችን በእውነት ቃለ ሕይወትን ያሰማልን። ተስፋ የሆነችን ርስተ መንግስተ ሰማያትን እያውርስልን። አባታችን አባ ገብረ ኪዳን በእውነት በጣም ያስለቀሱኝ ዛሬ፣ የእውነት አንድም ቀንን ሲያለቅሷቻቸው አላቅም። የምር እና በቃ ያለውን ነገር በደንብ ሲገነዘቡት ያለውን ነገር አሁን ላይ የኛ የትውልዱ ሁኔታ በጣም አስጊ ላይ ስለሆንን ምንሃል በንባ ቃላት እያናገራቸው እንደሆነ በጣም ነው እውነት የተሰማኝና ሁላችንም ወደ ራሳችን ተመልሰን እግዚአብሔር አምላክ የምር መንገዱ እንድንከተል በቤቱ እንድንጸና፣ ሁላችንም በያዝነው እምነት መልካሞች እንድንሆን እግዚአብሔር እግዚአብሔር አምላክ እድሜና ጤና ይስጥልን። አባታችን ይጠብቅልን አብዝቶ እና ስለ ሁሉም ነገር እግዚአብሔር ይመስገን። ስላዳመጣችሁ እኛ አብራችሁ ስለነበራችሁ በጣም አመሰግናለሁ። ውድ ቤተሰቦቼ ሼር አድርጉ፣ ቪዲዮውን ለሌሎች ተደራሽ አድርጉት። በተለይ የወንድሞቻችን መልእክት ለብዙዎች መድረስ አለበት እና ትውልድን መታደግ አለብን ማለት ነው። መቼም በቻልነው ሚዲያ መጠቀማችን አልቀረም እና ብንሰማም ባንሰማም እኛ የራሳችንን ኃላፊነት መወጣት አለብን ማለት ነው። በተቻለ መጠን ግን ሁላችንም ሀሳብ ሳንንቅ ሼር እያደረግን ብዙዎችን ያድናልና እንበረታታ እላለሁኝ። መልካም ጊዜ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ ከ